የዘመኑ አርበኝነት እውን ለማድረግ ራስን ለመቻል በሚደረጉ የልማት ስራዎች ዙሪያ መለስ ትጋት ከሁሉም ዜጋዎች ይጠበቃል ብለዋል የኢፌሪ የመንግስት ኮሚኒኬሽን አገልግሎት። አገልግሎቱ 84ኛውን የአርበኞች ቀን በማስመልከት ባወጣው መግለጫ እንደገለጸው ኢትዮጵያ በየታሪክ እጥፋቱ ነጻነቷን አስጠብቃ በጀግኖች አርበኞቿ ደምና አጥንት ተከብራ ኖራለች። ለዚህም ለጥንታዊት ኢትዮጵያ ጀግኖች አርበኞች ክብርና ምስጋና ይገባቸዋል ብለዋል። ለዚህ ያበቁ ጀግኖቿን ለመዘከር ተተኪ አርበኞችን ለማፍራትና ነፃነቷና ሉዓላዊነቷን ተጠብቆ እንዲቀጥል ለማድረግም የፋሽስት ጣሊያን የአምስት ዓመታት ወረራና ጭፍጨፋ በውድ ልጆቿ ተጋድሎ የተቋጨበትን መያዝያ 27 ቀን 1933 ዓ ም መነሻ በማድረግ ቀኑ በድል በዓልነት ይከበራል። ያ ድል በዱር በገደል በረሃብና በጥም ተቋቁመው ወራሪ ጠላትን በማሸነፍም የተገኘ ነው። ሀገር ግን በአንድ ወቅት ድል ብቻ ሉዓላዊነቷ ተከብሮ ዝናዋ ገዝፎና በዓለም ናኝቱ አይዘልቅም በየዘመኑ ጊዜው የሚጠይቀውን ዘርፈ ብዙ አርበኝነትን ከዜጎቿ ትጠብቃለች እንጂ ብሏል። በዚህ ወቅትም ኢትዮጵያ በአዲስ አውድ በቀጠለ ተጋድሎ አርበኞችን እያፈራች ድሎችንም እያስመዘገበች ትገኛለች። ጨለማን ተጋፍጠው የሕዳሴ ግድብን እውን ያደረጉ በአረንጓዴ አሻራም ከዓለም ሕዝብ አምስት እጥፍ ችግኝ ተክለው የሚንከባከቡ በየተሰማሩበት መስክም ከሚጠበቅባቸው በላይ ስኬትን በማስመዝገብ የምግብ ሉዓላዊነታችንን የኢትዮጵያን ብልጽግና የሚያረጋግጡ የከተሞቿን ገጽታና ዘመናዊነትን የሚያሻሽሉ አርበኞችን በዘመናችን እያፈራን እንገኛለን ብለዋል። ቀደምቶቻችን በደምና አጥንት የተከሉትን አርበኝነት በዚህ ዘመን በላብና በእውቀት ወደ ላቀ ደረጃ እየተሸጋገረ ነው። የግዛት አንድነትና ሉዓላዊነትን በመጠበቅም ዛሬም እንደ ትናንቱ ኢትዮጵያ ጀግኖች አሏት ብሏል በመግለጫው። በምድር በአየር በባህርና በሳይበር ግንባሮችም 24 ሰዓታት በንቃት ኢትዮጵያን የሚጠብቁ ኢትዮጵያውያን ሞልተዋል። ኢትዮጵያ ያላትን ጸጋ በመግለጽና በላቀ ደረጃ ጥቅም ላይ በመዋልም ብልጽግናዋን ለማረጋገጥ የሚተጉ የሌላ ግንባር ጀግኖችም ፈጥራለች። የራሱን ወንዝ በራሱ ገንዘብና ጥረት በርካታ አሻጥሮችና መሰናክሎችን ተሻግሮ የሕዳሴ ግድብን ለስኬት ያበቃ ትውልድም ሙሉ አርበኛ ነው ብሏል በመግለጫው። ኢትዮጵያ ያላትን የሚታረስ መሬትም ጦም ሳያድር ተገቢውን ግብአትና ቴክኖሎጂ ተጠቅሞ በጋ ከክረምት በማምረት የምግብ ሉዓላዊነትን የሚያረጋግጠው፣ የእንስሳት እርባታ ላይም አተኩሮ በመስራት የተሻሻሉ ዝርያዎችን በመጠቀም የኢትዮጵያን የስጋና የወተት እንደዚሁም የአትክልትና ፍራፍሬ ፍላጎትም ለማሟላት የሚተጋው አርሶና አርብቶ አደር አርበኛ ነው። በተለያዩ ኢንቨስትመንት መስኮችም ኢንቨስት ያደረገው በኢንቨስትመንቱ በሀገር ውስጥ ያመረተውን ውጤት ለዜጎች የሚሸጠውና ለዓለም ገበያ ተወዳዳሪ ምርቶችን በማቅረብም የውጭ ምንዛሪ የሚያስገኘው ባለሀብትና ሰራተኛም አርበኛ ነው። የኢትዮጵያን የተፈጥሮ ጸጋዎች፣ የከርሰ ምድርና የገጸ ምድር ሀብቶችን በመለየት ወደ ተጨባጭ ሀብትነት መቀየር አርበኝነት ነው። ከተሞች የስንጣሌ ማዕከል እንደመሆናቸው በመሰረተ ልማት ዝርጋታ በአገልግሎት አሰጣጥ በጽዱነት እንደዚሁም ሌሎች አብነት እንዲሆኑ ማድረግም መቻል ይህም አርበኝነት ነው ብሏል። የመንግስት ኮሚኒኬሽን አገልግሎት በመግለጫውም ኢትዮጵያ የትናንቷን አርበኞችን በምትዘክረው ልክም የዛሬንና የነገን አርበኞችንም ለመዘከር ቃል ትገባለች። የአባቶቻችንን የአርበኝነትን መሥዋዕትነት ዋጋ የምንከፍለው የትናንት ድላቸውን በማስታወስ ብቻ ሳይሆን ዛሬ ቀና ብለው ቢያዩን እንኳንም ዋጋ ከፈለን እንዲሉ ማድረግ ስንችል ነው። ይህን እውን ለማድረግ ደግሞ የዘመኑን አርበኝነት ትግል ማሳካት ይገባል። የዘመኑ አርበኝነት በዋነኛነት ድህነትን ማሸነፍ፣ ራስን መቻልና የዲጂታል ዋላይነትን የማረጋገጥ ናቸው። የዛውራ ኢትዮጵያ አርበኝነትን አውዷ ከትናንቱ በእጅጉ የሰፋ የምልአተ ህዝቡን ተሳትፎ በብዙ ግንባሮች የሚጠይቅ ነው። ልጆቿ ደግሞ ሀገር የጠየቀችውን ሁሉ የመክፈል ልምድና ታሪክ አላቸውና በመፍጠንና በመፍጠር ያሳኩታል ብለዋል። የፌሪ የመንግስት ኮሙኒኬሽን አገልግሎት ባወጣው መግለጫ ሚያዝያ 27 ቀን 2017 ዓ.ም